በዚህ ሳምንት መጨረሻ በሚደረጉ ጨዋታዎች ይታወቃል ተብሎ ይጠበቃል። ሊቨርፑል በሜዳው በአንፊልድ ሮድ ሻምፒዮን ለመሆን ቶተናሞት ስፐርስን ማሸነፍ ወይም ከቶተናሞት ስፐርስ ጋር አቻ መውጣት ይበቃዋል። አስራ ሁለት ሰዓት ከሰላሳ እሁድ የሚደረግ ጨዋታ ነው። ይህንን የሊቨርፑልን የሻምፒዮንነት ጉዞ ከሊቨርፑል ጋር ተያይዘው ሊነሱ የሚገባቸውን ነገሮች በነገ እና ከዛም በኋላ በሚኖሩት የውድ የዩቲዩብ ፕሮግራሞቻችን ላይ እናነሳቸዋለን። ግን በሊቨርፑል ሻምፒዮንነት ዙሪያ መነጋገራችን እንደተጠበቀ ሆኖ አርሰናል ደግሞ ለሶስተኛ ተከታታይ የውድድር ዓመት ሁለተኛ ሊወጣ ነው፣ ሻምፒዮን መሆን ሳይችል ሊቀር ነው። በፕሪምየር ሊጉ አንድ በእርግጠኝነት መናገር የምንችለው ነገር ከዚህ በፊትም ብለናል። በእርግጥ የአርሰናል ጉዞ ከ2021 የውድድር ዓመት አንስቶ ወይም በአርቴታ ስር መስራት ከጀመረበት ጊዜ አንስቶ አርሰናል በየዓመቱ የተሻለ ቡድን የተሻለ ቡድን፣ የተሻለ ነጥብ የሚሰበስብ ጥሩ ውጤት የሚያመጣ ሆኗል። ይህንን ዲናይ ልናረግ አንችልም የሚታይ ሀቅ ስለሆነ የቀረው ጥቂት ነገር እንዴት ይሞላ? የቀረው ጥቂት ነገር እንዴት ይሰራ ነው። እንግዲህ አሁን ትልቁ ጥያቄ የሚሆነው ይሄ ማለት፣ ባለፉት ሦስት ተከታታይ የውድድር ዓመት አርቴታ የያዘው አርሰናል ሁለተኛ የሚወጣ ከሆነ እንዴት አንደኛ ይወጣ ነው። ሁለት ሺህ ሀያ ሀያ አንድ የውድድር ዓመት ላይ አርሰናል ስምንተኛ ደረጃን ይዞ ነበር ያጠናቀቀው። በቅርብ ደግሞ ሶስቱን የውድድር ዓመታት ሁለተኛ ሆኖ ነው ያጠናቀቀው። ስለዚህ በመጀመሪያው የውድድር ዓመት ላይ አርሰናል በጣም በተደጋጋሚ ይጠቀማቸው የነበሩት አስራ አንድ ተጫዋቾች እነማን ነበሩ? ሁለት ሺህ ሀያ ሀያ አንድ ላይ በጣም በተደጋጋሚ የሚጠቀማቸው የአርሰናል ሬጉለርስ ብለን የምንጠራቸው ዋና ዋና የምንላቸው ተጫዋቾች መካከል አሁን ሲግኒፊካንት በሆነ ወይም ወሳኝ ጠቃሚ በሚባል አገልግሎት ላይ የሚገኙት ሁለቱ ናቸው። ጋብርኤልና ቡካዮሳካ ናቸው። ሌሎቹ በሙሉ የለውም የሉ ወይም ጉልህ ሚና የላቸውም። ስለዚህ ስለዚህማ የሚያሳየው አርሰናል እያደገ አርሰናል እየተለወጠ አርሰናል እየጨመረና እየተሻሻለ የመጣው ነባር ተጫዋቾቹን በአዳዲስ ተጫዋቾች እየተካ አዲስ ቡድን እየገነባ አዲስ ተጫዋች እያስፈረመ የሚያስፈርማቸው ተጫዋቾች በአሰልጣኙ ሀሳብ አርሰናልን በተሻለ መንገድ እንዲያገለግሉ እያደረገ ነው። ይህንን ነው የሚያሳየን። ተደጋጋሚ አገልግሎት ለመስጠት ወደ ሜዳ ከሚገቡ ተጫዋቾች አስራ አንዱ ውስጥ ሁለቱ ብቻ ናቸው አሁን በጠቃሚ ሚና አርሰናል ቤት ቀርተው ያሉ። ምን ከሆነ ዘጠኙ ተቀይረዋል ማለት ነው። እንዲህ ያለ የተጫዋቾች ቅያሬ ወይም በተጫዋቾች ዝውውር ላይ የሚያደርጓቸው ዝውውሮች አርሰናልን ከስምንተኛ ደረጃ ይዞ ማጠናቀቅ ወደ ሁለተኛ ካደረሱት ተጨማሪ የተጫዋቾች ግዢ አርሰናልን ከሁለተኝነት ወደ አንደኝነት ሊያመጡት ይችላሉ። ነው አሳምሽኑ ሳምሪ ደግሞ ይገባዋል ደግሞ ያስፈልገዋል 2003/04 የውድድር ዓመት ላይ ነው ለመጨረሻ ጊዜ አርሰናል የፕሪምየር ሊጉን ዋንጫ ያነሳው። ስለዚህ ጥያቄው ያቺ የቀረችው ስራ እንዴት ትሠራ ነው። ያቺ የቀረችው ጉዳይ እንዴት ትፈጸም ነው። የቀረችው ጉዳይ ማለት ከሁለተኝነት አልፎ አንደኝነት እንዴት ይወጣ። ሁለተኛ ሆኖ ማጠናቀቅን በሻምፒዮንነት እንዴት ይተካው። እሷን በምን ያምጣት? ምርጫው የሚሆነው አንዳንድ ተጫዋቾቹን ማቆየት፣ አንዳንድ ተጫዋቾቹን መሸኘትና አንዳንድ አዳዲስ ተጫዋቾችን ወደ ቡድኑ መቀላቀል ነው። ይሄ መንገድ እስካሁን ድረስ በአርቴታ ስር ከኤዱ ጋር ሆነው በውጤታማነት ተሰርቷል። አሁን ደግሞ ከቤርታ ጋር ሆነው በደንብ መስራት መቻል አለባቸው ነው። ስለዚህ አርሰናል የሚቀጥለው የውድድር ዓመት ሻምፒዮን ለመሆን የሚወዳደርበት እና ሻምፒዮን የመሆን ግዴታ ውስጥ የሚገባበት ስለሆነ ይሄ የሚጣልበትን ሻምፒዮን የመሆን ግዴታ ለመፈጸም ለማሳካት ለማድረግ ዝውውር እና በአንዳንድ ተጫዋቾቹ ላይ የሚኖረው ውሳኔ በጣም በጣም በጣም ወሳኝ ነው ነው ይህንን ካነሳን ምናልባት አርቴታ ከሌሎቹ የፕሪሚየር ሊግ አሰልጣኞች አንጻር ሲታይ በተወሰነ ደረጃ እድለኛ ነው የሚባለው ከተጫዋቾች ግዢ፣ ከተጫዋቾች ዝውውር፣ ከተጫዋቾች መሰናበት እና መቆየት ጋር በተያያዘ ይሰሙታል፣ ያዳምጡታል ነው። አሁን ኤዱ በነበረበት ጊዜ ሁለቱ በደንብ ተነጋግረው ነው የሚወስኑ የነበረው አርቴታና ኤዱ። አሁን አንድሪያ ቤርታን ቢሆኑ በተመሳሳይ የአርቴታን ፍላጎት ከግምት ውስጥ አስገብተው ይንቀሳቀሳሉ ተብሎ ነው የሚጠበቀው። ይሄ ለአርቴታ በጣም በጣም አሪፍ ነው። ሰውየው አንድሪያ ቤርታም የሚባሉት እስካሁን ድረስ ወደ አስራ ሁለት ዓመት ከዲየጎ ሲሞኒ ጋር ነው የሰሩት። የዲየጎ ሲሞኒ አትሌቲኮ ማድሪድ የሚከበር የሚፈራ አትሌቲኮ ማድሪድን ነው የምትገጥመው ሲባል ማንም ቢሆን ጨዋታው ከባድ ነው ብሎ የሚያስበው ዲየጎ ሲሞኒና አንድሪያ በርታ በሰሩት ስራ ነው። ሌላ ምንም ጥያቄ የለውም። ስለዚህ በዘንድሮ የውድድር ዓመት ሁለተኛ በፕሪሚየር ሊግ የጨርሰው አርሰናል ከዚህ በኋላ ሁለተኝነት ኢንጆይ የሚደረግበት ሰለብሬት የሚደረግበት ቤት ውስጥ አደለም ያለው፣ ሻምፒዮንነት የግዴታ መምጣት አለበት። በአውሮፓ ቻምፒዮንስ ሊግ አሁን ግማሽ ፍጻሜ ይደርሷል ቀጥሎ የደረጃ ይደርሳል የሚለውን ነገር ማየት መቻል አለብን ነው ይሄንን ስንል ታዲያ ጎን ለጎን ኦልሬዲ መሰራት የተጀመሩ ስራዎች አሉ። ለምሳሌ አርቴታ በተጫዋቾች ዝውውር ዙሪያ ከማርቲን ዙቢሜንዲ ጋር በጣም ከፍተኛ ፍላጎት እንዳለው ይህም ተጫዋች ከሪያል ሶሴዳድ ወደ አርሰናል ተጫዋችነት እንደሚቀያየር ስለሚቀየርበት ዋጋም ብዙ ነገሮችን ስንሰማ ነበር። ውል ማፍረሻው 60 ሚሊዮን ዩሮ ነው። በመርህ ደረጃ ባርሰናል እና በተጫዋቹ መካከል ስምምነት ላይ ተደርሰዋል። ተጫዋቹ በመሀል የሚመጡ ሌሎች ፍላጎቶች ሀሳቡን ካላስቀየሩት በስተቀረ በሚቀጥለው የውድድር ዓመት ያርሰናል ተጫዋች ይሆናል። ስለዚህ ማርቲን ዙቢሜንዲን እንዳስፈረሙት ሁሉ ሌሎች ተጫዋቾችንም ቶሎ ቶሎ የራሳቸው ማድረግ መቻል አለባቸው አሁን እጃቸው ላይ ባሉ ተጫዋቾችም ላይ ቢሆን ውሳኔዎችን መወሰን አለባቸው የቶማስ ፓርቴ ዝውውር ወይ ቆይ ወይ ሂድ የሚለው ዦርጊኒዮ መውጣቱ አይቀርም ስለዚህ የአጥቂ ጥያቄያቸው በሙሉ መልስ ማግኘት መቻል አለበት ነው ግን አርሰናል ተጫዋቾችን ለማስፈረም ከሚያደርገው ወይም ያደርጋል ተብሎ ከሚጠበቀው ነገር ጎን ለጎን ደግሞ ባሉ ተጫዋቾች ላይ የሚወስነው ውሳኔ በጣም ወሳኝ ነው በዚህ ጉዳይ ላይ እነ ጋብርኤል ማርኮቲ እና ማርክ ኦግደን ኪፕ ዳምፕ ኤክስቴንድ ምናምን ያሉ ሀሳብ ሲሰጡ ነበር። በእያንዳንዱ ያርሰናል ተጫዋች ላይ እንሷን እንጨዋታት ነው ና እንጂ። ዴቪድ ሯያ ዕድሜ ሀያ ዘጠኝ ሚና ግብ ጠባቂ ውሉ የሚያበቃው ሁለት ሺህ ሀያ ስምንት ኪፕ ምንም ኤክስቴንድ ምናምን ምናምን ውስጥ አንገባም፣ ጥርጥር የለውም። እሺ ሁለተኛው ግብ ጠባቂ ኔቶ እድሜ ሰላሳ አምስት ውል ዘመን ሁለት ሺ ሀያ ስድስት በውሰት ከብርንመዝ አርሰናልን እየተቀላቀለ። ብርንመዝ ለአርሰናል ኔቶን ያዋሰበት ዋነኛው ምክንያት ኬፓን ከቼልሲ ስላገኘ፣ ኬፓሪዝ አባላ ጋር ስላገኘ ነው። ኪፕ መመለስ ወይስ በቋሚ ዝውውር ማስፈረም? ይመለስ፣ እኔ ይመለስ ነው የምለው ከኬፓ ቀድሞ የሚመረጥ አይነት ተጫዋች ስላልሆነ ነው። ነበር ለመዝ ነው እያሰብሻለሽ? አይደለም አር ላአርሰናል ለራሱ ይቆይ እንዳልን ምን አይነት ማንን አግኝተው እሱን እንደለቀቁት ስለነገርከኝ እኮ ነው። ኬፓን ስላገኙ እነሱ ከኬፓ በታች ነው ማለት ነው። ቋሚ እኮ አይደለም አይደለም። አርሰናልም ቤት እኮ ሲሆን ዴቪድ ራያን እንዲያስቀምጥ ሆን ዴቪድ ራያ የሆነ ነገር ቢሆን ቢሆን ተክቶ እንዲገባ ነው። ግን እሺ፣ እኔ ይመለስ ነው የምለው ወደ በርንምዝ። ምን ይላሉ እነሱ? የእኔ እናት ብትሆን የበላሹ እሺ። እኔም ግን ይመለስ ስትይ ግን ሁለተኛ ጥያቄ ሊቀርበብሽ ነው እኮ አውቀሻል። ግን ምን ማንን ታመጫለች? እሱማ እሱ ማ ስራቸውን ይስሮ እነሱ አደለማ። አሁን እኮ በእነሱ ቦታ እየወሰንላቸው ኮ ይሻላል። እኔ በቃ እኔ ደግሞ እየቆይ ነው ምለ ኔቱ ከፓሪዛ ባላ ጋር በርንመዝ ከሆነ በርንመዝ ብዙ ፍላጎት የለውም። አርሰናል ዴቪድ ራ ያለው ለልጁ የሚከፈለው ክፍያ እዚህ ገባ የሚባል አደለም፣ ግን ጥሩ ምትክ የምትለው አይነት ነገር ነው ለዴቪድ ራያ የሆነ ነገር ቢሆን። አሁን ጥሩ ምትክ እኮ ስላልተፈለገ ነው አደለም፣ እንትና የተሸጠው የሳውዛምተ ነው። አይ አይደለም፣ እሱማ ራምስ ራምስዴልም መጫወት ስለሚፈልግ ነው። ይጨዋታዎ በቀጸባ ያለ ይንንም ሁለተኝነቱን ተቀብሎ ሳይነጅስሽ እየኖረኮ ነው አሁን ለምሳሌ እሺ፣ እንደ አልታይ ቢሆን አልታይ እና ኦናና ባለፈው እንዳጋጠማቸው አይነት ይሻላል ተብሎ መጥቶ እንደገና ወይም የሆነ ችግር አሁን ራያ እኮ ሊያጋጥመው ይችላል። በውድድር ዓመት ውስጥ ሊጎዳ ይችላል። የተወሰኑ ጨዋታዎች ላይ መሰለፍ የማይችልበት እድል ከተፈጠረ በቃ እሱም እኮ ጥሩ ነው። ጥሩ ሁለተኛ ግብ ጠባቂ ነው የሚያስብል አይነት ፐርፎርማንስ አለው። አሁን ጥሩ አለመሆኑን መታየት አለ መናገር ትችያለሽ። ኔቶ ብዙም አላየ ነው እኮ ስላላየ ነው። ዲሉ ተስማምቶታል። አርሰናል የተስማማውን ዲል ይዞ ቢቀጥል አይሻለው? እኔ ይሻለዋል ነው ምለው ለእኔ ልዩነት እኮ ምንም ችግር የለውም። ተከላካይ ላይ ሌሎቹን ግብ ጠባቂዎች ትተን ዊልያም ሳሊባ እድሜ 24 የውል ዘመን የሚያበቃ 2027 ምንት ያለች ይራዘም ውሉ ይቆይና ይራዘምነት። እንደውም ነው ጋብርኤል ማግሀሌሽ እድሜ ሀያ ሰባት 2027 የውል ዘመን የሚያበቃ እሱም ልክ እንደ ሳሊባ እኔ ይቆይ ግን አይራዘም ነው ምንሆነ አሁን እኔ ይሄ የኔ ግን አሁን የእኔ ትንሽ ባያዝድ አዎ ባያዝድ ሆኜ ነው። ለምን ምንድነው ባያዝድ ያደረገኝ የጋብርኤል ማርኮቲን ሀሳብ ሳየው የማርክ ኦግድንን ሀሳብ ሳየው አሳምኖኝ ነው። እነሱ ምንድን ነው የሚሉት? ይቆይ ግን ኮንትራቱን ለማራዘም አይጣደፍ አርሰናል ነው የሚሆነውን ይህ ምክንያቱም ሰርጀሪ አሰርተዋል። አይቼ አሳምናኛለች። ሰርጀሪ ከተሰራ በኋላ ሲመለስ ይሄ ልጅ እንዴት ነው የሚሆነው የሚለውን ነገር ለማየት ምክንያቱም የውል ማፍረሻው ገና ል ውሉ የሚያበቃው ሁለት ሺ ሰባት ላይ ነው። የሚያጣድፍ ነገር የለም። እንደገና ደግሞ የጃኮብ ኪዮርም ፐርፎርማንስ በጣም ጥሩ ነው ጉዳት አናወ አሁን እኮ አርሰናል ሴንተር ባክ ላይ እ ብዙ አማራጮች አሉ። ጁሪያን ቲምበር አለ፣ ካላፊዮሬ አለ ኪዮራ አለ እንደዚሁም ደግሞ ጋብርኤል ማጋለሽ አለ ዊሊያም ሳሌባ አለ አሁን ሁለት ነገሮችን ነው የሚያነሱት አንደኛው እድሜው ከዊሊያም ሳሌባ ሶስት ዓመት የጨመረ ነው ሁለተኛ ሰርጀሪ ተሰርቷል ለሰርጀሪው እንዴት ነው ሪያክት የሚያደርገው ከተመለሰ በኋላ የአሁን የዘንድሮ የውድድር ዓመቱን አይነት ጀግናውን ጋብርኤል ማጋለሽን እናያለን ወይ ለምን ቆየት ብለን አናይም ተጣድፈን የማይሆን ውል ሰጥተን ከጉዳት በፊት እንደነበረው አደለም ምናምን የምንል እንዳንሆን የሚለው አሳምነው ነው። አያስኬዳ። ስለዚህ ይቆይ፣ ግን አጣድፈው እንትን አይሰጡ አይስጡት፣ ወል ማራዘ በቃ በቃ ኪፕ ዱ ኖት ኤክስቴንድ ነው። እኔ የእኛው ሀሳብ ስለ ተስማማኝ ነው፣ የራሴ ጥርት ያለች ሀሳብ ሆናለች። በቃ ወድጃታለሁ፣ ተቀብያታለሁ ነው። የኪዮርን ጉዳይ በተመለከተስ እኔ ኪዮር ይቆይ ነው የምለው። በቃ ትንሽ አታብራሪያትም? እንዲቆይ የምልበት ዋነኛው ምክንያት የተሰጠውን እድል በጣም በአግባቡ እየተጠቀመና እድገቱን እያሳየ የመጣ ተጫዋች ነው። ከዚህም በፊት ወደ አርሰናልም ሲመጣ በነገራችን ላይ ሌሎችም ክለቦች ፈላጊ ነበረው። ኮየርም ብዙ ተብሎለት እኮ ነው የመጣው። ከመጣ በኋላ ግን በአንዳንድ ጨዋታዎች ላይ የሚሰራቸው ስህተቶች እና ደግሞ የገብርኤል ማጋሀሌሽ ተኪ መሆን በራሱ ከባድ ነው። ትልቅ አገልግሎት የሚሰጥ ተጫዋች ስለሆነ ግን አሁን ያገኘውን እድል በደንብ እየተጠቀም ና እንደዚሁም ራሱን እንዴት ባለ ፍጥነት ማሳደግ የሚችል ተጫዋች መሆኑን ያየንበት አጋጣሚ የተፈጠረ ይመስለኛል። አሁን እሱ ሁሉም ተጫዋቾች ፊት ቢሆኑ ጋብርኤል ማጋሌሽ ባይጎዳ፣ ካላፊዮሪ ባይጎዳ፣ ቲምበር ባይጎዳ፣ ሳሊባ ባይጎዳ ስንተኛ ሴንተር ባክ ነው የሚሆነው እንደ ኦፕሽን ማለት እነዚህን ሁሉ አትቶ አርቴታ ይጠቀመዋል፣ ምናምን የምትው አይደለም። ለተጫዋቹ ሀያ ሚሊዮን አካባቢ ነው አርሰናል የከፈለው ለጃኮብ ኪዮር፣ እስከ ሁለት ሺ ሀያ ስምንት ድረስ ኮንትራት አለው። ነገር ግን የመጨረሻዎቹ የእሱ በተለይ ማጋሪሽ ከተጎዳ በኋላ ሁለት ጊዜ ከሪያል ማድሪድ ጋር፣ አንድ ጊዜ ከኤፕስዊች ታውን ጋር፣ በቀደም ከክሪስታል ፓላስ ጋራ የነበረው ፐርፎርማንስ ግን እንደው ይሽጠው ለማለት ግን የሆነ የሚቅል እንዳይሆን አድርጎታል። ስለዚህ እኔ የምለው ምንድን ነው፣ ቅድም ያልነውን የማጋሌሽን ሀሳብ የምንቀበል ከሆነ ኪወርን ማቆየት፣ ማጋሌሽ ከጉዳት በኋላ ከሰርጀሪ በኋላ እንዴት ሊሆን ይችላል የሚለውን ጥያቄያችንን በበጎ ማንመልስ ከሆነ ኪወር የአሁኑን አይነት አገልግሎት እየሰጠ ጎልም እያገባ እንዲቀጥል ያደርገው ይችላል። እንደ ተከላካይ በጣም ምርጥ አገልግሎት ሰጥቷል። ከማጋሌሽ የሚገኘው ሌላኛው አገልግሎት ጎል ማግባት ነው። ጎል ማግባቱንም አሳይቷል። ስለዚህ ቢቆይ ያው ውል ማራዘም ምናምን አያስፈልግም። የሪካርዶ ካላፊዮሪ ላይ ምንም የምንለዋወጠው ነገር ያለ አይመስለኝም። ማለት ይቆይ ነው። ግን የእሱ ነው እንደው እኔ ብዙ ጊዜ ወጥ የሆነ አቋም ለማየት እንዲቸገራል። አው እኮ እሱ ነው እኮ ምን በሁለት ጨዋታ ላይ ጥሩ እንቅስቃሴ ያሳይና ና ከዛ እንደገና ሶስት ጨዋታ ምናምን ደግሞ ተጎድቷል ይባላል። እንዲህ አይነት ችግር አለበት ተጫዋቹ። አሁን እያየን እንዳለ ነው እንጂ እግር ኳስ ችሎታው አጨዋወቱ አዎ እንጂ የእግር ኳስ ችሎተው አጨዋወቱ የሚሰጠው አገልግሎት በጣም በጣም የሚያስደሰት አይነት ስለዚህ ኪምሴፍ ነው በቃ አሁን አንቺ እንጂ ሂድ አድል ሂድ አድል ነሽ እስኬሊ እስከ ሁለት ሺህ ሀያ ስድስት ድረስ ነው ከአርሰናል ጋር ኮንትራት ያለው። ስለዚህ እሱን ያው ማራዘም ነው ያው ማራዘም አለበት ዚንቼንኮ ዝንቼን እኮ ምንድን ነው እኔ የጨዋታ ፍላጎቱ በነገራችን ላይ በጣም ያስደስተኛል። ሌላ ክለብ ሲጨዋት ዳርሰናል እኔም ብልም እነሱም አያደርጉ ስለዚ አይሆንም። ፍርድሽን ብቻ ኬረንት አይረኒ እሱም ይሂድ መሄዱ ቤን ዋይት፣ ቤን ዋይት ይቆይ። ቲምበር ቲምበርም ይቆይ። ቶሚያሱ ቶሚያሱ እሱም ምንም መናገር በጣም ያስቸግራለት። ቶሚያሱ በጣም ረጅም ጊዜ አንድ አመት ሊሆነው ነው ከተጎዳ እስከ ሁለት ሺ ሀያ ስድስት ድረስ ኮንትራት አለው፣ ግን ክለቡ አርሰናል ከፈለገው አንድ አመት መጨመር ይችላል። ለተጫዋቹ ማሳመን ሳይጠበቅበት ብዙ አገልግሎት ያገኛል፣ ከቶሚያሱ ብሎ ለመናገር። አርሰናል ግን መለሰው፣ መቼ እንደሆነ አውቀሻ እስከ ሁለት ሺ ሀያ ስድስት ድረስ አይመለስም ወደ ሜዳ። በዛው ነው ማባረር። ጥር ላይ ነው የሚመለሰው፣ ከተመለሰ ገና የሁለት ሺ ሀያ ስድስት አዲስ አመት ላይ የሚመለሰው። ያለን ሰው ማንም አይገዛሽም ብዬ ነው እሱማ ምኑ ታይቶ ማቆየት አማራጭ ነው። ልክ ነው። ምርጫ አይደለም። ለልሸነጌ ነው ሁለት ሺ ሃያ ስድስት ላይ ነው ኮንትራቱ ያለው። እሺ አማካይ ቶማስ ፓርቴ ቶማስ ፓርቴ፣ እኔ ይቆይ ይቆይ እኔም ይቆይ ነው። አሁን እነሱ ማርኮቲ ና ማርኮ ግደን እንደ ፍሬ ኤጀንት ይውጣ። በቃ ይብቀዋ ነው። ጆርጊኒዮ ጆርጊኒዮ ይበቀዋል። አሁ እሱ ይውጣ። ዴክላን ራይስ 2028 ነው ሁሉ የሚያበቃው። ስለዚህ ኤክስቴንድ ማድረግ ማያስፈልግም፣ ይቆያል። ሜሪ ነው 2028 ነው ኮንትራቱ ያለው መቆየት አለበት። ኦድጋርድ መቆየት አለበት፣ የእሱም ኮንትራት እስከ 2028 ነው። ከዛ ውጪ ፋቢዮ ቪየራ፣ እኔ የፋቢዮ ቪየራ ወዳጅ እኮ ነኝ እውነት ከምር ነው የምነግረው። በጣም ነው አጫዋወቱን የምወደው ፋቪዮ ቬራ። ስለዚህ ቆይ፣ እኔ ቆይ ነው የምለው። ትልቅ እድገት የሚያመጣ አይነት ተጫዋች ነው የሚመስለኝ ፣ አጫዋወቱ በጣም ደስ ይላል። ትንሽ ፊዚካሊ ያው ችግር አለበት እና አርሰናልም ደግሞ ያው ኦዲጋርድ ስላለ በተደጋጋሚ አልተጠቀመበትም እንጂ፣ የፋቪዮ ቬራን አጫዋወት በጣም ነው የምወደው፣ እሱን ተጫዋች። ስለዚህ ቆይ አዎ ይቆም። አሁን ነው ያለው በውሰት ተሰጥቶ፣ አሁን በውሰት አዎ፣ ፖርቶ ነው ያለው። እኔ የውሰት ውሉን አንድ አመት ይጨምሩ ነው ምለው እንጂ ይሸጣ። አዎ አይ አይመለስ። እሺ አይመለስ። ጋብርኤል ማርቲኔሊ እስከ ሁለት ሺህ ሀያ ሰባት ድረስ ኮንትሮት አለው። እኔ ቆይ ነው አዎ። ትሮሳርድ ትሮሳርድም ቢቆይ ደስ ይለኛል፣ ይመቸኛል፣ ምናምን በያ እንደውም ይመቸኛል። እህ ትሮሳርድም አዎ በደንብ ይም ይቆይ ነው መላሱን ኤክስቴንሽን ትፈልጊያለሽ ሁለት ሺ ሀያ ስድስት ስለሚያበቃ አዎ ቢሆንለት ደስ ሳላሳ ነው ግን በአንድ አመት እንኳን ኤክስቴንድ ቢደረግለት አልቀወም ኤክስቴንዱን አልቀበልም እሺ ግን ይቆይ እላለሁ ቡካዮ ሳካ እሱ ደግሞ ኤክስቴንድ ይደረግለት ኪፔ እንደ ኤክስቴንድ ነው እኔ የምለው ሁለት ሺ ሀያ ሰባት ላይ ነው ውሉ የሚያበቃው ደግሞ አይቀርም አይቀርም ኑዋኔሪ ኪፕ ኤንድ ኤክስቴንድ ነው እሱ። አለሚዛምላይ ነው። ካይ ሀቨርትዝ ይሄ ነው ከባዱ። እስከ መቼ ነው ውሉ? እስከ ሁለት ሺ ሀያ ስምንት ይህ ቆየ ነው። እስከዛ ይቆይ፣ እኔም ይቆይ ነው ነው አጥቂ ከተፈረመለት። ሌላው ነገሩ በጣም ጥሩ ናቸው። ራሂም ስተርሊንግ በሰላም ምንጨርሰው አይሻልም? መልስሽ መልስሽ ይመለሱ፣ ወደ መጣበት ወደሚወስደው ይሄድ ነው። ጋብርኤል ሄሱስ ሁለት ሺ ሀያ ሰባት ነው መጨረሻው። እሱም እሱንም እርግጠኛ መሆን አይቻልም። እኔ በቃ እስከ ኮንትራቱ መጨረሻ ቢያንስ ይቆይ እንጂ እኔ ይውጣ ነው ብዙምናይ። ጋብርኤል ሄሱስ ይቆይ አለለም። እዚ የቀረው ማርኪኒዮስ ነው። አሁን ክሩዜሮ በውሰት ተሰጥቶ የሚጫወት ልጅ ነው። እድሜው ሀያ ሁለት ነው አይ፣ ሱ አዛው በውሰት ይቀጥል። እሺ፣ ግን ብዙዎቹ ያርሰናል ተጫዋቾች እንዲቆዩ ምንፈልጋቸው አይነት ናቸው፣ ካገልግሎታቸው አሁን ካለው ሁኔታ አንጻር። ስለዚህ አርሰናል በሚቀጥለው የውድድር ዓመት ከሁለተኛነት ለመውጣት የተወሰኑ ማስተካከያዎች ብቻ ነው የሚፈልገው የሚለውን በደንብ ያስረዳል። አንድ የሚያሳየን ነገር እሱ ነው። ጥሩ ቡድን አለው፣ ጥሩ ስብስብ አለው። ግን ተጫዋቾች ከጨመርሽ ነው። በእነዚህ ተጫዋቾች ለሶስት የውድድር ዓመት መሄድ የቻልሽው እስከ ሁለተኝነት ነው። ከሁለተኝነት መውጣትና ሻምፒዮን መሆን አለበት ካልን አርሰናል፣ አንድ እንደ ዙብሜ እንደ አይነት ተጫዋቾች መምጣት አለባቸው። በጣም ጠቃሚ፣ በጣም አስፈላጊ ናቸው። ሁለት አጥቂ ተጫዋች ማስፈረም አለበት አርሰናል ነው ምለው። ሌላው ቦታ ላይ ግን ማርያምን ነው ምልሽ። በጣም አስተማማኝ ነው፣ በጣም አስተማማኝ ነው። እንደገና ለረጅም ጊዜም ደግሞ አገልግሎት መስጠት የሚችሉ አይነት ተጫዋቾች ናቸው። እንደገና ደግሞ ማንቸስተር ዩናይትድ ያለበት ይሄ የፋይናንሻል ፌር ፕሌዩ ልጥስ ነው ምናምን የሚል አይነት ስጋት የለበትም። በእርግጥ አርሰናል ባለፉት ሁለት ሶስት የውድድር አመታት፣ የሂሳብ ምርመራ ውጤቱ የሚያሳየው ኪሳራን ነው። ሶስት አመት አካባቢ ኪሳራ ኪሳራ ኪሳራ ነው ያስመዘገበው ራሱ አርሰናል። ነገር ግን የሀገሪቱን ወይም የፕሪሚየር ሊጉን የፋይናንሻል ፌር ፕሌይ ከመተላለፍ አንጻር ወይም የአውሮፓውን ፋይናንሻል ፌር ፕሌይ ከመተላለፍ አንጻር ግን ስጋት ላይ ያለ ቡድን አይደለም። ስለዚህ አርሰናል የቀረው ሻምፒዮን መሆን ነው። ሌሎቹን ብዙዎቹን ነገሮች አሟልቷል። ሌሎቹን ብዙዎቹን ነገሮች በጥሩ ሁኔታ እያከናወነ ነው የሚገኘው። ስለዚህ አርሰናል ይህንን የቀረውን ስራ መስራት ይጠበቅበታል።